በሕይወቴ እንደዚህ አይነት ጠንካራ ወጣት አይቼ አላውቅም። በጣም በጣም የሚገርም ሰው ነው። ያ ብቻ አይደለም ለቀጣይ ሕይወቴ ትልቅ ትምህርት ያስተማረኝ ሰው ነው። እናንተም ይሄንን ልጅ ካያችሁ በኋላ በሰበብ አስባቡ የምታማረሩ ሰዎች ካላችሁ በህይወታችሁ ላይ የሆነ ትንሽ ነገር ሲያጋጠማችሁ ተስፋ የምትቆርጡ ሰዎች ካላችሁ ስለዚህ ሰው ከነገርኳችሁ በኋላ ከዛሬዋ ቀን ጀምሮ ማማረር ታቆማላችሁ። በጣም ጀግና ጠንካራ ሰውም ትሆናላችሁ። ይሄ ትልቅ ሞቲቬተር ነው። በቃ ከማንም በላይ እስከዛሬ ያልኖሩትን ህይወት እንዲያድርጉ እንዲሆኑ ትችላላችሁ አንቺ ድንቅነሽ አንተ ድንቅነ ምናምን ያሉ ዝም ብሎ ያለ ምሳሌ ከሚፎግሩን ሰዎች የዚህ ሰው ህይወት ግን ከማንም በላይ ያነቃቃችኋል ሊያስተምራችኋል ጉዳዩ ምን መሰላችሁ ይህ ልጅ ከከተማ ወደ ገጠር ዘመናዊ ገበሬ ለመሆን በቃ ራሱን ለመለወጥ ወደ ገጠር ይሄዳል ይህ የመጀመሪያ ጊዜ የሰራው ቪዲዮ ነው ገጠር ሲገባ መጀመሪያ እሱን እኔ እያንዳንዱን ነገር አሳያችኋለሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ ሰላም ሰላም፣ እንዴት ናችሁ? እንግዲህ ዛሬ የመጀመሪያ በገጠር ኑሮ ሀብዬ የጀመርኩበት ቀን ነው። ከእግዚአብሔር ጋር እንግዲህ ኑሮዬን እዚህ ለማድረግ ወስኛለሁ። ፈጣሪ ጠብቀን ነው የሚባለው። ሀገሩ በጣም ደስ የሚል ቦታ ነው። ህዝቦቹ መልካም ሰዎች ናቸው። ብቻ እንግዲህ አንዳንድ ነገሮችን እንግዲህ በመንገድ የገጠሙኝን ነገሮች አሳያችኋለሁ። እንግዲህ እዚህ ቪዲዮ ላይ እንዳያችሁት ገጠር አንድ ብሎ ከገባ በኋላ እንዴት እንዴት ራሱን ማደራጀት እንዳለበት በእያንዳንዱ ቀን የሚያጋጥመውን ነገር ቪዲዮ እየሰራ በቲክቶክ ላይ ይለቃል እና አንዱ ሁለት ሶስት ቀን እያለ እንግዲህ የተለያዩ ቀኖች ካለፈ በኋላ አሁን ቅርብ ጊዜ የመስቀል ጊዜ ማለት ነው። መስቀል ከመድረሱ በፊት ገጠር ከገባ በኋላ በጎች፣ ላሞች ምናምን የተለያዩ እንስሶችን ገዝቶ ነበር እና እነሱን በረኝነት እየጠበቀ ባለበት ሰዓት አይኑን እንጨት ይመቷዋል ማለት ነው። እስኪ ከራሱ አንደበት እንስማ። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መቶኝ፣ ኦልሞስት ምንም አይታየኝም። እንዳለ ደም ይዟል እና ወደ ሐኪም ቤት እየኩኝ ነው። ህመሙን አልቻልኩትም ነው ምላችሁ እና ያው ሩቅ ነው እንደምታውቁት ባጃጅ በቪዲዮ ላይ እንደሰማችሁት፣ ቀለል አድርጎ እንጨት ተፈናጥሮ አይኔን መቶኝ፣ አሁን አይኔ ደም ቋጥሯል መሰለኝ አይታየኝም፣ ወደ ህክምና ልሂድ ነው ያለው። በቀጣይ ቀን ህክምና ቦታ ሄደና፣ ብዙ ሰዎች በኮሜንት ላይ እንዴት ሆነ አይንህ ምናምን እያሉት ነበረ። ምን እንደተፈጠረ አታምኑም። እኔ በጣም ነው የደነገጥኩት እውነት። እስኪ ከቪዲዮ ላይ የተፈጠረውን ነገር ስሙ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በጠዋቱ ጎቻችንና ከብቶቻችንን እያበላን ያለ ነው። ያው የአይንን ውጤት ነገር ይን ስላላችሁ ይልንገራችሁ አይኔን ህክምና ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው። እንደዚህ እና መነጽሬ የማደርገው ያው አንድ አይን ያለው ባፈራይ ጮት ማደል የሚባለው በፊት ሁለት አይን ይዤ ነበር። ይህንን ተረት ምተረቱ አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ ላንድ አይኔስ ለሴፍቲ መነጽር አደርጋለሁ። በተጨማሪም ደግሞ ጤንነቱን ጠብቀዋለሁ። ለማንኛውም ማለት ነው፣ እንደዛ ነው። እንዴ ነኝ ግን መልኬ ምናምን አልተቀየረም። ሆን ቁንጅናዬ እንዳለ ነው ይመስለኛል፣ ካልተሳሳኩ። እንዲህ አይነት የልቦና ጽናት፣ እንዲህ አይነት ጥንካሬ አይታችሁ ታውቃላችሁ? እንደቀላል እኮ ነው ለአንዱ አይኔ ጤንነት ሲባል አንደኛው አይኔ ጠፍቷል ነው ያለው። ይታያችሁ እንግዲህ ከቀናት በፊት ሁለት አይኔ ነበረው ጤነኛ አይኔ ነበረው። በሁለት አይኑ እንደፈለገ ቦታ ከቦታ እየተዟዟረ ሲሰራ የነበረ ልጅ አንድ አይኑ ጠፍቶ ይሄ አይኔ ጠፋ፣ ከዚህ በኋላ ተስፋ የለኝም፣ ስራዬን ማቋረጥ አለብኝ፣ በቃ ለእኔ ገጠር አይሆንም፣ ወደ ከተማ ልመለስ ምናምን እንኳን አላለም። እንደምታዩት ቀለል አርጎ ፈገግ ብሎ ስራውን ቀጥሏል። የሚገርም ነው። ተመልከቱ። በሌላኛው ቀን ላይ ቀጥታ ወደ ስራው የገባልች። ቤታችን አዲስ እንግዳል። አስጨናቂ ማለት እያስቸገረን ያለው እንግዲህ እንደምታዩት አንድ ወይፈን ገዝተን፣ ይታያቸዋል። ዛሬ የምታዩትን ጉድጓድ እየቆፈርኩት ያለሁት ለምን ይመስላችኋል? እንግዲህ በቀጣይ እግዚአብሔር ቢወድና ቢፈቅድ የተለያዩ አትክልቶችን ግቢያችን ውስጥ ውሃ በማውጣት የተለያዩ አትክልቶችን በጎራችን ላይ ለማምረት እንሞክራለን። እንዴት ናችሁ? እንግዲህ ሁሉንም የሰብል ምርት ባያሟላም ባሉን ግብአቶች ለዶሮዎቻችን መኖ እያዘጋጀው ነው ማለት ነው። እንግዲህ በዚህ ሀገር ባል ወንድ ልጅ ቆጮ ሲጋገር ነውር ነው። በእኔ እምነት ደግሞ ነውሩ ሳይሰሩ መብላት። እንዴት ናችሁ? ጠዋት የመጀመሪያ ስሬ ማታም የመጨረሻ ስራዬ ውሃ መቅዳት ነው። ዛሬ እንግዲህ እንደምታዩት ለንቦቻችን እንደ ጉንዳን እንዲሁም ደግሞ ሸረሪት የመሳሰሉትን ነገሮች ሳሩ ሊያመጣባቸው ስለሚችል ያንን ችግር ለመፍታት ሲባል ሳራቸውን በየጊዜው በእንዲህ መልኩ ከእንግዲህ እያጸድን ሁሌ እናነሳላችኋለን ማለት ነው። ታዲያ በሕይወታችሁ እንዲህ አይነት የጥንካሬ ስነልቦና ያለው ሰው አይታችሁ ታውቃላችሁ? የሚገርም እኮ ነው። እኛ እኮ ትንሽ ነገር ሲያጋጥመን እኮ ወዲያው ነው በቃ ተስፋ የምንቆርጠው። እሱ ግን ተመልከቱ፣ ዓይኑን የሚያህል ነገር አጥቶ ቀለል አርጎ ሳያካብድ እንዴት ነ መልክ የራሱ እንዳለነዋ ምናምን እያለ ሁሉ የሚቀልድ ሰው ነው። እና ወደ ስራው ገብቷል በቃ በቃ እኔ ይሄንን ቪዲዮ ካየው በኋላ በቃ ምንም አላልኩም። ፈጣሪ እንዲህ ሙሉ ጤነኛ ስላረገኝ ከዚህ በኋላ በሆነው ባልሆነው ላላማርር ቃል ገብቻለሁ ነው ያልኩት ለራሴ። እኔ ከዚህ በላይ ምንም የምተነትነው የማብራራውም ጉዳይ የለም። ራሳችሁ አንድ በአንድ ሂደቱን አይታችኋል። ይህን ቪዲዮ ስታዩ ብቻ ምን እንደተሰማችሁ ኮሜንት ላይ ጻፉልኝ። የእናንተ ወይላ ነበርኩ።